ኮብላዩ ደራሲ መሐመድ ሰይድ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ፣ እንዲሁም ሮዳጅ ዘመዶ ሼር በማድረግ ቤተሰብ እንዲሆኑን በአክብሮት እንጠይቃለን። ራስጌ ትራስ ስር ያኖርኩት ስልኬ በተደጋጋሚ ጥዝዝዝጥዝ ላይ ንዝረት ላይ ነበር ያደረግኩት የው ወይሳሊየው እያልኩ ጥቂት አመነታው ደጋግሞ ሲጠራ እጄን ሰድቻ አነሳሁት። አይኔን በስሱ ከፈቼ ለማየት ሞከርኩ። የብርሃኑ ክብደት አይኔን ፋቀው፣ እንደምንም ተጭኛ አየሁት። የማላውቀው ስልክ ሆነብኝ። ማን ነው በዚህ ሰዓት ሊደውል የሚችል ብዬ አሰብኩ። ዳበስ አርጌ እንደምንም ብዬ ወደ ጆሮ ያስጠግቼ ሄሎ አልኩኝ። ከወዲያ በኩል የመግቢያ ቃልና ሰላምታ የሌለው ድምፅ ተሰማኝ። ዝም ብለህ ህዶ አድርግልኝ። አሁን ምንም የምነግረህ ነገር የለኝም። ዝም ብለህ ህዶ አድርግልኝ የሚል የሴት ድምፅ። የድምፁን ባለቤት ለማወቅ ብዙ አልፈጀብኝም። ዛህራ ናት። ዛህራ፣ ዛራ፣ ዛራ ከጠፋፋን ቆየን። አቤት ከስንት ዓመት በኋላ ዛሬ መደወሏ ነው። ግራ እንደተጋባው ስልኩን መልሼ የዘጋሁት። ምን ሆነ አይሆን? ምን ገጥሟት ነው? በዚህ ሰዓት ምን የሚያስደውል ከባድ ነገር ተገኘ? ምን ሊሆን ይችላል ብዬ ብዙ ነገር አሰብኩ፣ አወጣው አወረድኩ። ምን ሊሆን ይችላል? ምን ቸግሯት ይሆን? መልሼ ስልኩን አነሳውት። ሰዓቱን ሳየው ከሌሊቱ ስድስት ሰዓት ከአስራ አምስት ደቂቃ ይላል። ሌሊቱ የገፋ መስሎኝ ነበር፣ ለካ ገና ነው። ከዚያ ቅጽበት ጀምሮ ዝም ብለህ ዶ አድርግልኝ የሚለው ድምፅ በተደጋጋሚ ያቃጭልብኛል። እንዴት ልተኛ? ከራሴ ጋር ጥቂት አወራው። ደግሞ እኔም ብሎ ዶ አድራጊ ሰው እንዴት ዶ አድርግልኝ ለማለት ብቻ አስቦ በዚህ ሰዓት ይደውላል? ብቻ የከበዳት ነገር አለ። አንዳንድ ሰዎች ይቀርሙኛል፣ ትንሽ በሆነ አጋጣሚ ካወቁ ዶ አድርግልኝ፣ በዶ አትርሳይ ነው ጥያቄያቸው። ከጥያቄዎች ሁሉ የሚያሸማቅቀኝ ይሄ ነው። እኔን ሰው አድርገውኝ ሲያስቡኝ፣ እኔም ብሎ ዶ አድራጊ ማፈሪያ። ያም ሆነ ይህ በአጋጣሚው ከራሴ ጋር ብዙ አወራው። ይሁን አስቴ። ከስልኩ በኋላ እንቅልፍ የሚባል ነገር ከአይኔ ምን ብሎ ጠፋ። የሳቦቱ እንደገባ እንጃላት። የሰው ሀሳብ የእኔ ሆኖ ውስጥ የገባና ጨነቀኝ። ዘህራን እና ጉዳይዋን በሀሳቤ እንዳኖርኩ ምን ሆነ አይሆን ብዬ ራሴን እየጠየኩ እንዳስጨናኩ ጭንቀቷን እንደተጋራው አላህ የኸይር እንደረገውና ጭንቀቷን እንዲያነሳላት እየተማጸንኩ አይነገይላ ሊቱ ነጋ። በእርግጥም ከባድ ለሊት ነበር። ጠዋት ላይ ደወልኩ። የሆነውን ሁሉ በዝርዝር ነገረችኝ። በእድሜ ብዙ ታላቋ ነኝ። ከልጅነቷ ጀምሮ ነበር የማውቃት። የተጓዘችበትን የህይወት ታሪኳን በቅርበት አስታውሳለሁ። በትንሹ 14 ዓመት ወደኋላ ተመለስኩ። በተለይ በወጣትነት ዘመኗ ያለፈችበትን ሁኔታ በትዝታ ቃኘሁ። ያኔ ኮሌጅ ተማሪ ነበረች። ቆንጆ ናት። ወጣት ናት። የተከበረ ቤተሰብ ልጅ ናት። ሀብታም፣ የሀብታም ልጅ ናት። ከዛ በላይ ጥሩ ዲን አላት፣ ኢማን አላት፣ ስነ ምግባር አላት። ሰፊ ቤተሰብ እና ብዙ ወንድምና እህቶች አሏት። እንዲህ ጥሩ ነገሮች በመብዛታቸው ነው መሰለኝ ፈላጊዎቿ በዙ። አይኖች ከወዲ ወዲ ያረፉባት። ስለሷ የትዳር ፍላጎትና አመለካከት መረጃ ፈላጊዎች በረከቱ። በቀጥታም ይሁን በተዘዋዋሪ ጠያቂዎቿ ፋታ አነሷት። አንደኛው በሽማግሌ፣ ሌላው በጓደኛ፣ ሌላው በፊት ለፊት ይመጣል። አንዳንዱ በወንድሞቿ፣ ሌላው በቤተሰብ በኩል ይቀርባል ይጠይቃል። ትዳር የሀገር ውስጥ እስከ ሀገር ውጭ፣ ከታዋቂ ሰው እስከ ሀብታም፣ ከኢንጂነር እስከ ዕውቅ ሐኪም ቤተሰቦቿ ደጃፍ መመላለሱ በዛ። ቤተሰቦቿም ጉዳዩን ወደሷ መሩ። እሷ ግን ወይ ፍንገች፣ የሁሉንም ጥያቄ ሳታመነታ ውድቅ አደረገች። አንድ ማነው እሱ ደግሞ ተብሎ ቢጠየቅ ማንም የማያውቀው ከአይን የማይገባ ደሃ ተማሪ ወዳ ነበር። ለካ ግን ሰዎች ባዩትም እሷ አያቸው። ድህነቱንም ኢማኑንም እርካታውንም አይን አፋርነቱንም ብቸኝነቱንም ሁሉ መናዩን ጠቅልላ ወደደችው ከዚህ ሁሉ ሰው መሀል አንድ ሰው ወደደች ሰዎች እሷ ነው ያሉ እሷ ደግሞ እሱን ታያለች ለሰዎች አንድ ሰው ነው ለእሷ ደግሞ አለሟ ነው ያ ሰው እሱ ብቻ ነበር ሀሳቡ ውስጥ የተሰነቀረው በአእምሮ ውስጥ የሚሄደው የሚመጣው በአይኗ ላይ የሚመላለሰው የሚፈሰው አንድ ምስኪን አስተማሪ እና ሞዴሌ ነው የምትለው ሰው ነው የወደደችው። በዋናነት በዲኑ ነው በኢማኑ ከፍታ፣ የዱንያን ጣጣ ያሻግረኛል፣ በአኼራ ጀነት ለመግባት ምክንያት ይሆነኛል ብላ አሰበች፣ ወደደችው። በእርግጥም ልክ ነበረችሁ፣ ልጁ መወደድ የነበረበት ሰው ነው። ግና ክፉ ነገር እሱ ሳያቅ ነበር እሷ በሱ ልቧ የሸፈተው። ወደ መልካሙ ሰው ነጎደች፣ በሀሳብ አብራ ወጣች ወረደች። ልጆ የሚኖረው ግቢያቸው ውስጥ ተከራይቶ ነው። እሱ ደግሞ እሷ በምታስበው መልኩ አይደለም የሚያስባት። ፈጽሞ የዚህ አይነት ስሜት ኖሮ ታያቅም። እንዳሰበች አይገመትም። እንደ አንድ ፍሬ ህፃን ልጅ ነው የሚያት። መክሮ ተቆጥቶ አሳድጓታል። ከቤተሰቦቿ ጋር እንደ ቤቱ ታላቅ ወንድም ጥሩ ዝምድና መስርቷል። እነርሱም እንደ ልጃቸው ይወዱታል። እንደተከበረና እንደታፈረ መኖርም ይፈልጋል። ይህ ሁሉ ነገር ልጃቸውን ለትዳር እንዳያስብ መንገዱን ዝግ አደረገበት። ሰሃ የወላጆቿን ምክር ገፋች። እኔ ያሰብኩትን እንጂ እናንተ ያላችሁትን አይሆንም አለች። ለአንድ ሰው ብላ ከብዙ ሰው ተቃላች። ይህ ሁሉ ሲሆን ተፈቃሪው አያውቅም፣ እሷም አትነግረውም። እሱም አይጠረጠርም። ፍቅሯን ከተፈቃሪው አደብቃ ኖረች። ወዳና ፈቅዳ በበጎ ፍቃደኝነት ፍቅሩን በውስጧ ተንከባክባ አሳደገችው። ያሳደገችው ፍቅር ጎለመሰ። አድጎና ጎልምሶ ሊፈጃት ከቀን ወደ ቀን እንደ ነፍሰ ጡር ከበዳት። ወላፈኑን መቋቋም አቃዳት እየቆየ ሲሄድ አቃጠላት። ውሎ እያደረ አነደዳት። ልንገረው ወይስ አልንገረው እያለች ብዙ አመነታች። አንዳንዴም ምኑን የማይገባው ሰው ነው ብላ አጉራ መረመች። በነገር፣ በአሽሞር፣ በምልክት፣ በምሳሌ ልትነግረው ሞከረች። ሲበሰባት የሆነ ቀን ድንገት አፍጥጣ ጠየቀችው። ሁኔታው አላማረውም። ምን አባቷ ነው እንደዚህ የምታኝ! ብሎ ጭራሽ ድንብርብሩ ጠፋ። ንዶ ሲፈጥረው ደንባራ ነገር ነው። እዛ ግቢ መቆየት እንደሌለበት ወሰነ። ሸሽቷት ሌላ ሀገር ስራ ፍለጋ ሄደ። ሩቅ ሀገር፣ ሌላ ከተማ ገባ። ለምን እንደሆነ ሳያቅ አብዝቶ ፈራት። እሷ ግን ቀልቦ አላረፈም። የወደደ ሰው ልቡ መንገድ ነው። እንደምንም ስልኩን አፈላልጋ አገኘችው። አግኝታም ደወለች። እህቱ ዘንድ ነበር ያረፈው። የሆነ ቀን ጠዋት ጠዋት ውድ ስልክ ይፈልጋል ተብሎ ተጠራ። ሄዶ አነሳው። እሷ ናት። ትንሽ አወሩ። እንደ ለማዷ ማከረችው። ምክርና ግሳጼ ከሱ ፈለገች። እሱን በስርዓቱ አናገራት። በቅር ልቡም መከራት። ስልኩ ተዘጋ። በሌላ ቀንም ተደወለ። አዲስ ነገር አልነበረም። የተለመደውን አውሩና ተለያዩ። በሌላ ጊዜም ተደወለ። የዛሬው ደግሞ ከወትሮ ለየት ይላል። ልደስ ዛሬ አምረራለች። የሆነ ታሪክ ተረከችለች፣ የሆነ ታሪክ ተረከችለት። የሆነ ሴት የሆነ ወንድን ወዳ ነበር አለችው። እሺ እህ እያለ ተረት ተረት በሚመስል መልኩ አዳመጣት። እህ ብሎ ጆሮውን አዋሳት። ወደኋላ ተመልሳ ትረኳን ቀጠለች። የሆነች ልጅ ነበረች፣ ኢማን ያለው ድን ያለው የሆነ ልጅ ወደደች። ሴት ልጅ ለወንድ የሚሰማት አይነት ተፈጥሮ ስሜት ተሰማት። በቃ ጥሎባት ውድድ አረገችው። የተዛረጠ ፈንታይ ነው ብላ አሰበች። በህይወት አጋርነትም ተመኘችው። ግን ልስነግረው ብላ ድፍረት አጣች። ውጤቱንም ፈራች። ልጁ ደግሞ የሚገባው አይነት ሰው አይደለም። በምልክትም በምንም ብትለው ሊገባው አልቻለም። ልስነግረው ደግሞ መልሱም ምን ሊሆን እንደሚችል አላወቀችም። የባሳ እንዳታጣው ሰጋች እና ምን ታደርግ አለችው። እርሶ ቢሆኑ ምን ያደርጋሉ አይነት ጥያቄ ያቀረበችለት። እሷ ልቧ ከሱ ጋር ነው እሱ ደግሞ ሀሳቡ ወዲያ ሩቅ ነው። ለቤተሰቦቿ የአግቢ ጫና በስቶባታል። የሱን መልስ ሰምታ ለቤተሰቦቿ ቁርጥ ያለ ነገር መንገር ይኖርባታል። ዛሬ ቁርጧን ሰምታ መገላገል ፈልጋለች። እዚህም ነው ጫናዋን ሁሉ ስደር ባለ አምጥታ ያራገፈችው። የነገረችው ይመስል ትንሽ ቀለል አላት። ምን ሊመልስላት እንደሚችል ካፉ ጠበቀች፣ በረጅሙ ተነፈሰች የአላህ ተውፊቅን ላመነች። ሀሳቧ እንዲሳካ ዱዓ አደረገች። እሱም ተረጋግቶ መለሰላት። ምን ችግር አለው ታዲያ? መልካም ጥሩና ህላል ነገር ነው ያሰበችው። ይህ እኮ ያለ ነገር ነው። ይህ እኮ ተፈጥራኝ ነው። ደግሞም ህይወት ጉዳይ ነው። ምንም ነገር ሳትፈራ ትንገረው። ምንም የሚያሳፍረምና የሚያስፈራ ነገር የለውም። ስለ ዲኗና ስለ ሃይማኗ ነው የተጨነቀችው። ትልቅ ሀሳብና አላማን ያነገበችውን እንዲህ ማሰባው በራሱ ብስለቷን ፍልጠቷን አላህን ማፍራቷን ያሳያል። ምንም ሳትፈራ ትጠይቀው። ከሆነ ሆነ ማሻአላ፣ ካልሆነ የአላህ መሻት ነው። ምን ይደረጋል? ካለመናገር ብዙ ነገር ይቀራል። እሱም አስቦ ይሆናል ማን ያውቃል እያለ ለምን በድፍረት መጠየቅ እንዳለባት በዝርዝር አስረዳት። አሁን የበለጠ ድፍረት አጀባት። እስኪ ገምት አለችሁ ምኑን አላት። ልጁ ነዋ አለችሁ ማን ሊሆን ይችላል ብሎ የሚያውቃቸውና በዙሪያ ያሉትን ሁሉ አሰበ። በፍጹም አልመጣለት፣ ለመገመትም ድፍረት አጣ። አልቸልጉም አላት መልሶ። እያለች ጥቂት ከአቅማማች በኋላ በቃቶ አለሽ መልሳ፣ ንገሪኛው እንጂ ምን ነው አላት። ትንሽ ከንገራገረች ከመነታሽ በኋላ አንተን ነው አለችው፣ አስረግጣ ወኔዋን ሰብስባ፣ ያበጠው ይፈንዳ ብላ ነገረችው ጉዳን በስልክ አፈረጠችው እህ ሲል ደገመችው ሁለት ሶስቴ ደገመችው ደጋግማ አንተ ነህ ጉደ ደረከኝ አለችው እያወራ እያለ ትናለው በረገገ ደነበረ ትንሽ ቆይቶም አናቱን በተደጋጋሚ የተመታ መሰለው ከቆምበት ዘፍ ብሎ ወደቀ ከዚያ በኋላ የሆነውን አያውቅም ስልኩን በእጁ እንደያዘ ነበር የተዘረጋው እህቱም ከመሬት ስትጎትተው ብቻ ነበር የነቃው ምን ሆነህ ነው አላችሁዎቱ ምን ሆኜ ነው? አላት መልሶ ከአንገቱ ቀና እያለ ከቆመበት ጀምሮ ወደኋላ የነበረውን የሆነውን ለማስታወስ ሞከረ። ከማንጋ ሲያወራ እንደነበር እየሰጠ የነበረውን ምክርና ትንታኔ ትዛለው። ራሱ ባመጣ ሐሳብ ከባድና ሊወጣ የማይችል ጥርቃር ውስጥ እንደገባ ታወቀው። አንዳንድ ምክር ራስን ያስቀጣል። ግና ተጨነቀ። ትንፋሽ አጠረው። ምን ሊያደርግ እንደሚችል አሰበ። በተፈጥሮ ሩኅ ሩኅ ነው። የሰው ጥያቄና ማስቸገር ባለመመለሷ አብዝቶ የሚጨነቅ ራሱን የሚጎዳ ምስኪን ነገር። መልሶ መላልሶ ጥያቄዋ ቃጨለበት። አንተን ነው አንተን ነው አንተን ነው። አሳዘነችው። ሀሳቧን ኢማኗንና ብስለቷን ወደደ። ግና ተጨነቀ። ምን ላድርግ ብሎ ራሱን ጠየቀ። አብዝቶ ተጨነቀ። ቀጥሎም ተረጋግቶ ራሱን ገመገመ። ራሱን በጥልቀት ጠየቀ። ትቀበላለህ አትቀበልም? ትችላለህ አችልም? ብሮ ከራሱ ጋር ተፋጠጠ። ግራ ቀኙን አሰበ፣ ኋላፊቱን መረመረ። ውስጡም ያለበትን ሁኔታ መለሰለት፣ ለዚህ አይነት ነገር በፍጹም ዝግጁ አይደለህም አለው። አዎንታዊ ምላሽ መስጠት ባለመቻሉ ከልብ አዘነ። ለልጅቷ ጥያቄ የልጁን ቤተኝነት ጉዳይ የልጁ እህቶች ዘንድ ደረሰ፣ በቤተሰብ ዘንድም ታወቀ። ከወዲ ወዲያ አጩሁበት። የዛን ቤተሰብ ዝምድና ይፈልጉ ነበር። እንዲያገባት ብለው ወተወቱት፣ መከሩት፣ አስመከሩት፣ ሰደቡት፣ አጣጣሉት፣ እንዳታመልጥ አሉት። እሱ ግን የእሷን ማምለጥ ሳይሆን የራሱን ማምለጫ መንገድ ነበር ሲያፈላልግ የነበረው። የሁሉንም ጫናና ትችት ተቋቋመ። ውስጡ ሳይታዘዝለት ሳያምንበት የሚያደርገው ነገር አስፈራው። ከመሸሽ ውጪ አማራጭ አልታየውም። ከቀናት በኋላ ገረቱ ቤት ወጣ። ተፈቃሪው ሽሽቱ ባሰ። ከፍቅር ሽሽት ተሰደደ። የመጣለትን የእንጋባ ጥያቄ ጥሎ ፈረጠጠ፣ ኮበለለ። አላህ ያለው እንጂ ሰው ያሰበው አይሆንም። ልጅት በመጨረሻ ያሰበችው እንዳልሆነ አወቀች። የተመኘችው እንደራቃት ገባት። ሀሳቧን ባለመሳካቱም አዘነች። ሊተቀናነባች ሰው ያሰበው ሳይሳካለት ሲቀር ያዝማል፣ ይሰበራል። እናም በዚህ ምክንያት ቅስሟ ተሰበረ። ተከፋች ለጥቂት ወራትም ታመመች በስነ ልቦና ተጎዳች ተፈቃሪው ልጅ ድምፁ ጠፋ እሱን የበላ ጅብ አልጮኋለ የእሷን ሀዘንና ለቅሶ ቆብ ያልቆጠሩ ቀንና ሌቱን ለእሷ ሀሳብ ብለው አልቆሙ ቀናትና ወራት ተከታተሉ አለፉ ያ ልጅም እየተረሳ ሄደ እንኳን ፍቅር የእናት ሞትም ይረሳል ወዳጆች ፍቅር ከባድ ህመም ነው በሂደት እንደምንም አገገመች ከወደቀችበት ቀና ለማለት ሞከረች። ቀና ማለቷን ሲያዩ ከወራት ረፍት በኋላ ቤተሰቦቿ አጀንዷን አነሱ። ጫናው እንደገና ተጀመረ። በመጨረሻ አመነች፣ የሆነውን ሁሉ ተቀበለች። ያንን ልጅ አላህ እንዳልጻፈላት ገባት። ካልተጻፈላት ጋር መንከራተት ትርፉ ድካም እንደሆነ ታወቀት። መልካም እንደሌለባትም ተረዳች። በመጨረሻ ከበርካታ አማራጮች መካከል አንዱን መረጠች። እንደ ሎተሪ ድል ለአንድ ራሷን ፈቀደች። በታላቅ ድግስ ኮ በዛንድ ኢንጂነር አገባች። ልጅት ከሞቀው የእናት አባቷ ቤት ወጣች። ቤቱን ለቃ ስትሄድ መቃብር የመውረድ ያክል ከበዳት። የማይቀር ተፈጥሯዊ ፈለግ ነውና አዲሱን ህይወታን አምና ተቀበለች። የትዳር ኑሮን ሀ ብላ ጀመረች። አዲሱ ቤቷን ለመላመድ ብዙ አልፈጀባትም። በጥሩ መንፈስና ጉልበት አላህ የሰጣትን ጎጆ ለማቃነት ተጋች። ከገቡ የአላህ ፍቃድ ከሆነ መውለድ ቅርብ ነው። ተገባሽ በኋላ አከታትላ ነበር የወለደችው። ሁለት ሶስት አራት አምስት እያለች በአስራ ሁለት ዓመታት ውስጥ አምስት ልጅ አላህ ሰጣት። ልጆቿን አብዝታ ወደደች። ከልጆቿ ጋር ባከነች፣ በልጆቿ ተንጠላጠለች። ጊዜው አልቆመም። በዕድሜዋ ሰላሳ ጸለቀች። በቤተሰብ ኃላፊነትና በመውለድ መካከል ሆናም ምንም እረፍት አላገኘችም ነበር። ትልቁ ሀሳቧ ትዳሯና ቤቷ ነው። ቀዳዳውም አይደፈም ቤቷ ቀዳዳው ለማይደፈን ቤቷ ብላ ሁሉን ነገር ረሳች። በግራ በቀኝ ባከነች፣ እንደ ወንድም እንደ ሴትም ሮጠች። የቤቱንም የውጩንም ስራ ከወነች። ከነኝ ዓመታት ውስጥ ቆም ብላ ወደ ራሳ የምትመለከትበት ጊዜ እንኳን አላገኛችም። ባሏንና ልጆቿን እንጂ ሌላ አላፊ ነገር ግራ ቀኝ አልተመለከተችም። አንዳንድ ጊዜ ወዳራ የእሳ ይመለከቱ አመቱ አስር ይሞላል። ለአመታት በኑሮ ደስተኛ ሆና ዘለቀች። በልጅነቷ ጀምሮ ጎበዝ ሰራተኛ ነበረች። በስራና በጥረት ህይወቷን ለመለወጥ ብዙ ላፋች። ልፋቷን በአጭር ጊዜ ፍሬ አፈራ። ከባሏ ጋርም ብዙ ሀብትና ንብረት አፈሩ። አመታት አለፉ። ኑሯ እየሰፋ ሄደ። በአላህ ፈቃድም ሀብት መጣ፣ ንብረትን በዛ። ልጆቿን ማደጉ፣ የአብራኳ ክፋዮች በቁመት እኩዮቿ ሆኑ። ሂጃቦቿን መሻማት ጀመሩ። ጫማዎቿን እየሰረቁ ለበሱ። እሷ በበኩሏ እየደከማት መጣ። ዱኒያ ማት ሞላ ሆነችባት። ኑሮ ሲሰፋና ንብረት እየበዛ ሲመጣ ማረፍ አሰበች። ከዚያ የዱኒያ ግርግር ተለቃ እቤት ቁጭ ብላ ከልጆቿ ከባሏ ጋር የምትጫወትበት ጊዜ ናፈቃት። ቁርአን ሐዲስ የምትማርበትና ቤቷ በአይልም የሚደምቅበት ጊዜ አማራት። የትክክለኛ ቤተሰብ ምንነት የምታይበት ቤት እንደ ነፍሰ ጡር ሁሉ ጎመጀች። የዱኒያ ሩጫና ድካማ ሰለቻት። ገንዘብ እርካታን እንደማያስገኝ ተረዳች። የአካልም ሆነ የአይምሮ እረፍት ናፈቃት። ባሏም በበኩሉ በራሱ አቅጣጫ ይባክናል። የማትሞላውን ዱኒያ ለመሙላት ይለፋል። ለስራ ብሎ ከሀገር ሀገር ይሮጣል። የዱኒያ ጥም የጨው ባህር እንደጠጣ ውሃ በርትቶበታል። ከቤት የራቀ ሄደ ውሎ ውጪ ነው። አብዛኛው ስራው ፊልድ ነው። በሀገር ያለ ሰሞን ደግሞ ሱብዮቷ አምሽቶ ይገባል። ትጋምና ሀሳቡ ብዙ ነው። ዱንያ እሱን ብላ መጣች። ገንዘብ ፊቱን ወደ እሷ ዞረ። እሱም መርሓባ ብሎ ተቀበላት። ሚስት ልጆቹን ረሳ። እሱም በበኩሉ ሌላ ነገር አማረው። ዛሬ ላይ አለም በየአይነቱ በስቷል። ሁሉ ነገሯ ሳቢ ሆኗል። ዱኒያ አማራጮቹ አበርክቷል። ሁሉ ነገር የአይን አዋጭ ሆኗል። ሀብት ስቢያዛ የሚያረጉትን ያሳጣል። በተለይ በአጭር ጊዜ ውስጥ ሲያልፍልህ ሱ ነገር ያምረሃል። እናም ተጨማሪ ነገር አማረው። ተጨማሪ ኑሮ ተጨማሪ የህይወት ጣዕም። አይፈለገም ተጨማሪ ሚስት አማረው። እንዳማረውም ዘማላለፍ ለሀሳቡ ስኬት ማሰላሰል ያዘ። በዚህ ዙሪያ የሚስቱ የልብ ትርታ ለማወቅ ብሎ አልፎ አልፎ ይቀልዳታል፣ በጓደኞቿም አቋሟን ለማወቅ ያሰልላታል። እሷም ፈጽሞ ያደርገውን ብላ ስለምታሰብ ቀልዱን በቀልድ ትመልሳለች። ምን ታካብዳለህ? አድርገው፣ ማን ሊፈራ ነው? ብርቅ ነው እንዴ አግባ፣ ትለዋለች። እሱም እሺ ታያለሽ፣ እያለ ይቀልዳል። በመጨረሻም ቀልድ ያስመሰለው ጉዳይ ወስዶ የምር አደረገው። በሌላ ከተማ ሌላ ሚስት አገባ። እነሷ ለምን እንዳልነገረ ለጠየቁት ሰዎች መብቴ ነው ምን አገባት ብሎ ተከራከረ። መብቴ ነው ቢለም መፍራቱ ግን አልቀረም። ስለፈራም ደበቃት። ቀስ በቀስ ከቤቱ እየራቀ ወጣ። ልቡ ወደ አዲሷ ሚስቱ ኮበለለ። ዛህራ ነገሩን በወሬ ወሬ ብትሰማም የጠላት ወሬ ነው ብላ ገፋችሁ። ወሬውን የመጡላትን ሰዎች ተቆጣች። የምቀኞች ሀሳብ ነው ብላ አጣጣለች። የፌስቡክ ውሸት ነው ብላ ናቀች። ንቃም ተረጋግታ ለመኖር ሞከረች። ግና ጭምጭምታዎች ሲበዙ ውስጧ መጠራጠሩን አልተዋል። እርጋታዋም መፈረካከስ ጀመረ። በጊዜ ሂደት ግን ወሬው የተደጋገመ ሲመጣ አንድ ቀን እሳት ለብሳ እሳት ኩርሳ ጠየቀችው። ሽምጥጥ አድርጎ ካዳት። እብድ ነሽ እንዴ ብሎ አፌ ቀን አልፎ ቀን ተተካ። ባሏን ለመደበቅ የሚቸግሩ አዳዲስ ባህሪዎችን አመጣ። መቁነጥነጥ፣ ስልክ ማጥፋት፣ ወጣ ገባ ማብዛት፣ ምክንያት ማፈላለግ፣ በሆነ ባልሆነ መነጫነጭ። ይህ ሁሉ አጠራጠራት። ይህ ሁሉ ይበልጥ እንድትጠራጠረው አደረጋት። እሷም አላረፈችም። ስልታዊ ክትትሏን አጠናክራ ቀጠለች። በመጨረሻም ጉዳዩ እውነት መሆኑን ደረሰችበት። መረጃዎቿን አጠናክራ መካድ የማይችልበት ደረጃ ላይ ሲደርስ አፋጠጠችው ማምለጫ አጠፋው። በመጨረሻም እውነት መሆኑን አመነላት። እሷን ፈርቶ እንደደበቃትም አባብሎ ለመናት የሆነ ነገር አንድ ይሆናል ነገሩ እንድታበርድ ተማፀናት። ጉዳይ ከተፈጸመ ወራት ተቆጥሮ እውነታውን በአንደበቱ ባረጋገጠለት ጊዜ ይበልጥ ነበር ሆነች። እንደ አዲስ ጋለች። የምታደርገውን አሳጣት። በጥፍሯ ልትቋጥጠው፣ በጥርሷ ልዘነጥለው ተነሳች። ጎረቤቶቿና ስማግሌዎች ጎረቤቶቿና ሽማግሌዎች ጣልቃ ገብቶ አበረዷት። ልጅት የባሏ ድርጊት በሀሳቧ እየተመላለሰ ረፍት ነሳት፣ አበገናት። በሸሪያ የሚፈቀድ መሆኑ ትስም አላላትም። ከዚያ ይልቅ እንደ ተከዳሽ ተሰማት። ባሏን የተጋራቻትን አዲሷን ሴት ማን እንደሆነች ለማወቅ አሰበች። አፈላልጋም ደረሰችባት። ገና ወጣት ልጅ ናት፣ ቆንጆም ናት፣ ቲንም አላት። በዚህን ጊዜ ጭራሽ ይበልጥ ተበሳጨች። ድርጊቱን በሌላ ተረጎመች። እኔን አድሮጌ አድርጎ በአዲስ ምሽራ መለወጡን ብላ ጠየቀች። ከባድ የሞራል ውድቀትም ተሰማት። እልህን ዘፈዘፋት። የእጅ ለሀብት፣ ንብረት ብላ ነው እንጂ እሱን መዳውል እውነተኛ ትዳር ፈልጋ አይደለም የመጣችው ብላ ትጋለች። ብዙ ብዙ ነገር ጠረጠረች። በኋላ ላይ ለምን አግኝቻ ላናገራትም ብላ አስበች። ፈልጋ ፈላልጋ ስልኳን አገኘች። ትንሽ ከመንታች በኋላ ጣውንቷ ጋ ደወለች፣ ማንነቷን አስታወቀች። ጣውንቷም ቀስቀስ ብላ ተረጋግታና በራስ የመተማመን መንፈስ ላይ ሆና አናገረቻት። ከኋላ የመጣ አይነ ውጣ ሆነችባት። ደዋያ ግን እልህና ቁጣ ተተራረቁባት። ጥቂት ካወሩ በኋላ ጥያቄዋን ግልጽና በማሻማ መልኩ አቀረበችላት። የመጀመሪያ ባሌ፣ የልጆቼን አባት፣ ለፍቼ ደክሜ ሀብት ንብረት አብሬ ያፈራሁትን የትዳር አጋሪ ትለቂልኛለሽ ወይስ አትለቂልኝ አለቻት። ውይ መልቀቅ አዲሷ ሴት ያዝ አልነበረችም። ኮስተር ብላ በሳቅ ተታጅባ መለሰችላት አንቺ ራስሽ ብትለቂው ምን ይመስልሻል አለች አስቋጭሩ። ይህንኑ ብላትም ስልኩን ዘጋችባት። በዚህ መልኩ ቤቱ የፍክክር ቤት ሆነ፣ እልሁም ከባድ ሁኔታ ተጀመረ። ነባሪቱ ተንጨረጨረች፣ ነደደች፣ አቅሏን ሰተች። ተመልሳ ከባሏ ጋር ገጠመች፣ እንዲፋታ ተስፈራራች፣ በሽማግሌ ለመነች እሱ እስኪበርድላት ብሎ ቢሸሻትም ሌት ተቀን ተጨቃጨቀች፣ እንባ ውጥ ታለቀሰች። አልፈልግም ፍታኝ። ግና ባል ፈቃደኛ አልሆነም። ሽማግሌዎች ለምነው እኳሌ ወድቃው አረጋጓት። እሷም ምን ማድረግ አልቻለች። ሲደክማት ነገሩ ሁሉ እርግፍ እርጋታዎች፣ ብትውም ሰላም አጣች። ነገሩ ትዝት ባላት ቁጥር እብድ ሆነች። ከልጅነቷ ጀምሮ ትዳራቸውን ለማቆም ምን ያህል እንደደከመች ትዝታዋ አንድ በአንድ መጣባት። የመጡበትን ጠመዝማዛና ውጣውረድ የበዛበት መንገድ ዞር ብላ ተመለከተች። እብላቱና ክብደቱ ገዝፎ ታያት። ባሊዋዝ ይዋዝ አልነበረም። ሁለተኛ ትዳሩ ምክንያት ችግር ሊፈጥመው እንደሚችል በዘጋ ጊዜ ከወዲሁ ለመጀመሪያ ሚስቱ ሰጥቶ የነበረውን ስልጣን ቀስ በቀስ በሂደት እሷ ሳትነቃ ገፈፋት። በሀብት ንብረት፣ በስሟ በእጇ ምንም ነገር እንዳይቀር አድርጎ በመላና በስልት አሸሸባት። አዲስ ስልጣን ላይ እንደወጣ መንግስት በዘዴ አገለላት። ይህ ሁሉ ሲሆን እሷ የገባት ነገር አልነበረም። ለባሏና ለቤቷ ታማኝ ሆና ነበር የዘለቃችው። ምንም አልጠረጠረችም። እንዲህ ያለ ነገር ይመጣል ብላ ፈጽሞ አላሰበችም ነበር። ነገሮች ካለፉ በኋላ ነበር ምን እየተካሄደ እንደሆነ የነቃችው። አለመግባባቱ እየከረረ መጣ። ባል የመጀመሪያ ሚስቱን እጅ ለማሰጠት ብሎ ይሆን ለሌላ የበለጠ ውስጥ ገባ። እስቲ ይውጣላት አለና አዲስ ሲቱን ሚስቱ ወደፊት አመጣት። ከመጀመሪያዊቱ ይበልጥ አስፈልጦ አመናት። ከሁሉም ነገር ላይ ድንበር የሌለው ስልጣን ሰጣት። በግልጽ ወደ ሁለተኛዋ ቤት አዘነበለ። በአንደኛዋ ቤት ሁለተኛዋን አነገሳት። ትልቅ ለውጥ ነበር የተካሄደው። የኋለኛዋ ተደሰተች፣ የመጀመሪያዋ የለካፋት። አሁን ላይ ከበፊት የነበረችው ሴት ከኋላ ሆናለች። ዛራ በቅጽበት ብዙ ነገር አታይ። የሆነ ባለው ነገር ሁሉ ግራ ተጋብታለች። አዲስ አለቃ ተሾሞባታል። ስታዝበት በነበረው ንብረት ላይ ሌላ አዛዥ መጥቷል። ደህይታ ከባሏ የቤት ወጪና ስፔሳ እስከ መጠየቅ ደረሰች። ይህን እንኳን ስጠይቅ ወደ አዲሷ ሚስቱ ይደውልና ይህን ያክል ብር አስገቢለት ብሎ አካውንቷን ይልክላታል። ያንን ወስዳ ለራሷና ለልጆቿ ታብቀቀዋለች። የሁሉ ነገር ስታስበው የነበረው የቀደመው ሕይወቷ ትዝ እየላት ትበግናለች። ክፉኛ ተረበሻለች። አብዝታም ትታመማለች። ኋላኛይቱ ደግሞ ለመጀመሪያይቱ እንዲያደርግላት ተብላ ስትታዘዝ የዚህ አይነት ውስጥ ትዕዛዝ ብዙ ጣዕም ይሰጣታል። ከምንም በላይ ያስደስታታል። ከየት የት ርቀት ከኋላ ተነስታ መጥታ አንደኛ መውጣታ ያኮራታል። እናም ያገኘችውን አጋጣሚ ሁሉ በመጠቀም ቤት አላስገባም ባላ አላጋራም ብላ ስትፎካከር የነበረችው ጣውንቷን ታናድድበታለች። ብር አስገቢላ ስትባል ፈለገችውና በተመቻት ጊዜ ቀስ ብላ ባሏ ለሷ አድርጌ ያላትን ነገር ታደርጋለች። አሁን ላይ ከአሮጌው ተቀጥላ የሆነው አዲሱ ትዳር ዓመት ሊሆነው ነው። አዲሷ ሚስትም ስልጣኗን እያጠናከረች ነው። የቀደመችው ሚስትም በሂደት እየተረሳች ነው። እሷም ብትሆን ሁለመናዋን ረስታለች። ባል እንደሌላት ሆና ራሷን ጥላለች። ቅስሟ ተሰብሯል። ያላት ሀብት እልህ ብቻ ነው። እልህ መላጫ ስጧት እንጂ በምታየውና በምሰማው ነገር ሁሉ ደግሞታል። ግራ ገብቷታል። ልቧም ደምቷል አንጀቷም ቆስሏል ቅስሟ ተሰብሯል ዱዓ አድርጉልኝ ሚስጥሩ ያው ነበር ወዳጆቼ አሳጠርኩት አይደል እንኳን ዱዓ ዳደርግ እኔም ግራ ገብቶኛል ብቻ ማለት ያለብኝም ብዬ ለማረጋጋት ሞክሬያለሁ እናንተም ዱዓ አድርጉላት ለጊዜው ባል ምን እያሰበ እንደሆነ በእርግጥ ባላውቅም ነገሮች ይስተካከላሉ ብዬ ተስፋ አድርግ ከመውጣቴ በፊት አንድ ነገር ማለት አሰብኩ እርግጥ ነው ሁለትም ሆነ ሶስት ማግባት በሸሪአ ፍቁድ መሆኑን አውቃለሁ። የእስልምና አስተምሮም የመቃረም መብት እንደሌለኝ ይገነዘባለሁ። በፍትህ ልታስተዳድሩ የሚለው ሸሪያ መስፈርትም አይጠፋኝም። ይህ በእንዲህ ያለ ግን አንዳንድ ባሎች ሁኔታ ይገርመኛል፣ ያናድደኛል። አዲሱ ባልዲ ውሃ መያዙን ሳያውቁ በርካታ መከራ የተጋፈጡበትን ክፉን ቀን ያለፉበትን አሮጌውን ባልዲ አረጀ፣ ቆሸሸ፣ ዋጋጣ ብለው ይጥላሉ። ክለምን ሰላማችሁ ይብዛ ትዳራችሁ ይመር። ታሪኮች ስም ተብለው አይተረኩም እና ከዚህ ታሪክ በርካታ ቁም ነገር ወስዳችኋል ብዬ አስባለሁ። እስኪ በኮሜንት ላይ ምን እንደተማራችሁ አጋሩ። ተፈጸመ።